ሁለተኛው ከኑሮ ውድነት አንጻር የተነሳው ነው። እንግዲህ አዲስ አበባ ላይ የኑሮ ውድነትን ሁኔታ ተረድተን የህዝባችንን የኑሮ ጫና ገብቶን የገበያ መዛባት፣ የገበያ ላይ ዋጋ መቀያየር፣ አጠቃላይ ዓለም አቀፋዊ ሁኔታ፣ ሀገር አቀፋዊ ሁኔታ፣ የከተማችን ሁኔታን ከግንዛቤ አስገብተን በርካታ ምላሾችን ለመስጠት ጥረት አድርገናል። የምክር ቤት አባላትም ህዝባችንም እውቅና የሰጠበት ነው። የመጀመሪያው ከዘላቂነት አንጻር ምርትን መጨመር ስለሆነ አቅርቦትን መጨመር ስለሆነ ትልቅ ትኩረት የሰጠ ነው። አቅርቦትን ለመጨመር የሚያስችለንን ስትራቴጂ ነድፈን ነው የተገበርነው። በከተማችን አራት በሮች ላይ ትልልቅ የገበያ ማዕከላት ተገንብተው ምርት እንደ ልብ የሚገባበት ከተማ አዲስ አበባ ነው። ከየትኛውም የኢትዮጵያ አካባቢ ያለምንም ኬላ ያለምንም መንገድ ላይ የተለየ ክፍያዎች አዲስ አበባ ላይ ምርት እንዲመጡ የሚያስችሉ ስራዎችን ሰርተናል። በዚህ አጋጣሚ በተለይ የግብርና ምርቶች ላይ የደላላዎች ሰንሰለት ተበጣጥሷል። አንዳንድ ማሳያዎችን ባነሳ ደስ ይለኛል። ከአንዳንድ ከአዲስ አበባ ውጭ ከሆኑ አካባቢዎች መጥተው ከአዲስ አበባ ሽንኩርት ገዝተው ሲሄዱ፣ ቲማቲም ገዝተው ሲሄዱ፣ ሌሎች አትክልትና ፍራፍሬዎችን ገዝተው ሲሄዱ አይተናል። ለምን ብለንም ጭምር ጠይቀናል። አንዱ ዋጋ ነው፣ ሁለተኛው ጥራት ነው የነገሩ። ይህንም በዶክመንት ይዘነዋል። ስራውን ማጠናከር ስለሚገባን መስፋትም ስላለበት። እነኚህ የገበያ ማዕከላቶች ያመጡትን ለውጥ መነሻ አድርገን መጨመር እንዳለብን አቅደን ሰራል። አሁን በዚሁ በጀት አመት የላፍቶ እና የለሚኩራ ቁጥር ሁለት ገበያ ማዕከል ተጠናቆ ወደ ስራ የሚገባን የሚሆነው። ከዚህ በተጨማሪ እሁድ ገበያ ነው። እሁድ ገበያ በተለየ ሁኔታ ገቢ ለመሰብሰብ የማንሄድበት ህዝባችንን የምንደጉምበት ስትራቴጂ ነው። ድሀው እንደ ልብ ወጥቶ ንጹህ ትኩስ የሆነ ምርት ማግኘት የሚችልበት የግብይት ጊዜውን ራሱ አቅዶ ከእሁድ ከቅዳሜ ጋር አያይዞ እየተዘጋጀ ወጣ ብሎ በአካባቢው ላይ ትራንስፖርት ሳያወጣ መገብየት እንዲችል ወጪው እንዲቀንስለት የማድረግ ስራ በየበሩ እንዲከፈት የፈቀድ ነው። ትራንስፖርት ያወጣ ተጨማሪ ወጪ ሳይመጣበት መገብየት እንዲችል ነው። ይህንም በማድረግ ሂደት ከሁለት መቶ በላይ የገበያ ማዕከላቶች ወይም ደግሞ የእሁድ ገበያዎች እና የቅዳሜ ገበያዎች ተከፍተዋል። አብዛኛው ጥሩ ነው። የምክር ቤት አባላት ደግሞ ያነሳችሁት ከህዝብ አፍ የሰማችሁትን ስለሆነ በየዕለቱ ህዝቡ የሚጠቀምበትን የሚደርስበትን አይናችንም ጆሮአችንም ህዝባችን ነው እንዳልነው። አይ ይሄ ያልተደረገም የምንለው ጉዳይ አይደለም። እንፈትሻለን፣ ፈትሸን እናስተካክላለን። በዋናነት ገቢ የማንሰበስብበት በጣም ነፃ ሆኖ በዛች በሁለት ቀን እንዲነገድ የምናደርግበት ዋናው ነገር ነዋሪውን መደጎም ስለሆነ አላማውን የሳተ አካባቢ ካለ ፈትሸን፣ ውስጥና ፊት ለፊት የሚባል ነገር የለም። ውስጥም አመራር አለን፣ የንግድ ቁጥጥርን የሚሰሩ ሰራተኞች አሉን፣ ጽህፈት ቤቶች አሉን። በዚያው ልክ ደግሞ ሌሎችም የደንብም የሰላምና ጸጥታ ሰራተኞቻችንም ከዚያ አንጻር ኃላፊነት አለን፣ ግብረ ኃይል አለን። ኃላፊነታችንን ለመወጣት ጥረት የምናደርግና ለውጡን የምንመዝን ነው የሚሆነው። ሁለተኛው ስራ ከምርት መጨመር ጋር እየተሰራ ያለው ትልልቅ የገበያ ማዕከላት ብቻ ሳይሆን ማምረት ከተማ ሸማች ብቻ ሳትሆን አምራች እንድትሆን ማስቻል ነው። ከተማ አምራች እንዳልሆነች፣ ከተማዎች ማምረት እንደማይችሉ፣ ሸማቾች እንደሆኑ የነበረው ያረጃው አስተሳሰብን ተሻግረን ነው እየሰራ ነው ያለነው። ማምረት እንችላለን፣ በጠባብ ቦታ ላይ ማምረት እንችላለን። ያሉንም ቦታዎች በዘመናዊ የማምረቻ ዘዴዎች አግዘን፣ በቴክኖሎጂ አግዘን ምርት መጨመር እንችላለን። ከሚታረሱ የገጠር አካባቢዎች ብቻ ምን ጠብቅ መሆን የለብንም የሚለውም ውጤት አምጥቷል። አዲስ አበባ ላይ የአቃቂ የግብርና ምርቶች ማምረቻና የአርሶ አደር ልቀት ማዕከል ይህንን ነው የሚያሳየው። ፋሲካ ላይ ያላያችሁም በድንገት እንቁላልን ሀያ ብር ሲያስገቡ በአስር ብር ያለውን እንቁላል እንዳለ በየቦታው አወጣል ተገደው ከአስራ አምስት ብር በታች እንዳወረዱት በደንብ መረጃዎች አሉ። ምርቱ እስከከሚገባ ድረስ የተወሰኑት ተጎድተው ሊሆን ይችላል። በተለይ ደሃው ማህበረሰብ መክፈል የማይችለው በልዩ ሁኔታ ተለይቶ ከነኝህ በአስር ብር ከምንሸጥባቸው ሱቆች ብቻ መግዛት እንዲችል የማድረግ ትልቅ ርብርብ ነው የተደረገው። በተመሳሳይ በዶሮም እንደዛው አይነት ለውጥ አለ። በቂ አይደለም። በርካታ ወጣቶች ተደራጅተው በዶሮ እና በከተማ ግብርና እየተሰማሩ እየሰሩ ነው። እናቶች ጭምር እየሰሩ ነው። ሌላው ቢቀር ላለመግዛት ከውጭ የራሳቸውን ፍጆታ ቤታቸው መቻል እንዲችሉ በአምስት ዶሮ፣ በአስር ዶሮ፣ በሶስት በአራት ዶሮ የቤተሰብ ፍላጎታቸውን መሸፈን እንዲችሉ ዘመናዊ የሆነች ኬጂ በቲቪቲዎቻችን፣ በቴክኒክና ሙያ ኮሌጆቻችን እያስመረትን እንዲያገኙ የማድረግ ስራ ተሰርቷል። ከመኖ ማቀነባበሪያ ጋራ የተነሳው ትክክል ነው፣ ግን የለም የተባለው ደግሞ ስህተት ነው። አለ በቂ አይደለም በዚህ የግብርና ስራን በከተማ እናስፋፋ ብለን በጀመርን ማግስ አንድ የዶሮ መኖ ማቀነባበሪያ ከግለሰብ ጋራ በፓብሊክ ፕራይቬት ፓርትነርሺፕ ከፍተናል። የሚቀርብበት ሰንሰለት ችግር እንዳለበት አይተን በቅርብ አንዱ አርሶ አደር ኮሚሽን ላይ የፈታነው ችግር እሱ ነው። ነገር ግን አሁንም እሱን በቂ አይደለም። አሁን በየቦታው ዶሮን ማርባት የተጀመረ ስለሆነ ፍላጎቱ ከፍ ያለ ነው። ፍላጎቱ ከአንድ ፋብሪካ በላይ ስለሆነ ጥቆማውን ወስደን የበለጠ ለመስራት ጥረት እናደርጋለን፣ ይሰራልም። በሌላ በኩል የቁጥጥር ስራ ነው። ምርትን በማቅረብ በርካታ ህገወጥ ንግዶች፣ አላግባብ ዋጋ መጨመር እንዲስተካከል የማድረግ ስራ ዋናው ስትራቴጂያችን ነው። ሁለተኛው ቁጥጥር ነው። ግብረ ኃይል አለ። ቅድም ሲነገር እንደነበረው በምክትል ከንቲባው የሚመራ ግብረ ኃይል ቁጥጥር ይደረጋል። ህጉን ጠብቀን በምናደርገው ቁጥጥር እርምጃዎች እየወሰድን ለውጦችን ማየት ጀምረናል። ቁጥጥር ብቻ አይደለም፣ ነጋዴዎችን እናወያያለን። የሚሸጡት ለነዋሪዎቻቸው ነው። ነዋሪዎች፣ ዜጎች እዚህ ከተማ ስላሉና ስለሚሸምቷቸው ነው ገቢ የሚያገኙት። ስለዚህ መተሳሰብ ይገባል በሚለውም ጭምር የሚለወጡ እንዳሉ አይተናል። መተሳሰብ ይገባል። በአንድ ጊዜ በርካታ ያልተገባ ትርፍ ማጋበስ ሳይሆን ከሰው ከምትኖሩት ማህበረሰብ ጋር ከምትኖሩት ከእናንተ አካባቢ ጋር ከምትኖሩበት አካባቢ ጋር ጭምር መልካም ስምን ማትረፍ አንዱ ትልቁ ትርፋችሁ ይሁን የሚለውን የተቀበሉን ነጋዴዎች አሉ። ይህንንም እያሰረጥን መሄድ ላይ የምንሰራ ነው የሚሆነው። ሶስተኛው ድጎማ ነው። ድሆችን እንደጉማለን። ዝቅተኛ ገቢ ያላቸውን የኑሮ ጫናው በጣም መቋቋም የሚያቅታቸውን ምንም ገቢ የሌላቸውን ማህበረሰብ እንደጉማለን። አዲስ አበባ በዚህ የለውጥ ዘመን ለዜጎች ትኩረት በመስጠትና የሚገባቸውን ዜጎች በፍትሃዊነት ተጠቃሚ እንዲሆኑ ማድረግ ላይ በምሳሌነት የምትጠቀስ ከተማ ሆናለች። የመጀመሪያው ዜጎችን የምንደጉመው አንድም የወደፊት ኢንቨስትመንት ነው ብለን ሁለተኛ የዛሬ ኑሮ ጫና ማቃለለያ ነው ብለን በቢሊዮኖች ገንዘብ ወስነን በምገባ ፕሮግራማችን ነው። ወደ ሚሊዮን ወደ አንድ ሚሊዮን የሚጠጉ የአዲስ አበባ ተማሪዎች በቀን ሁለቴም መገባሉ ትኩስ ምግብ። ይህ በተማሪዎቹ ላይ የሚፈጥረው የእኩልነት ስሜት፣ ሌሎች በጣም ዘላቂ ኢንቨስትመንትነቱ እንደተጠበቀ ሆኖ በርካታ የአዲስ አበባ እናቶች ደግሞ ጫናቸው ተቃሏል። ስለ ልጆቻቸው ምግብ፣ ስለ ልጆቻቸው ዩኒፎርም፣ ስለ ልጆቻቸው መማሪያ ቁሳቁስ አያስቡም፣ አይጨነቁም። መንግስት ያንን ጫና ወስዶላቸዋል። በቀን ወደ 35 ሺህ የሚሆኑ አረጋውያን፣ ለተለያዩ ማህበራዊ ችግር የተጋለጡ ዜጎች በቀን አንድ ጊዜ ንጹህ ትኩስ ምግብ እጃቸውን ታጥበው በአካባቢያቸው ላይ ይበላሉ። 26 የምገባ ማዕከላትን ገንብተን ወደ ተግባር አስገብተናል። በተለይ አሁን ልማት ተነሺዎች አካባቢ ደግሞ ጨምረን ከሃያ ሁለቱ ወደ 26 ያደረስ ነው። እነሱ አካባቢ ተጨማሪ ገንብተን ነው ይህንን ማድረግ። ለዜጎች ቅድሚያ የመስጠት ጉዳይ በፍትሃዊነት ደግሞ ተደራሽ እንዲሆን ማድረግ ነው አገልግሎታችን። ምክንያቱም አንዳንዶቹ በጣም አረጋውያን ናቸው። ጠያቂ የላቸውም፣ ደጋፊ የላቸውም፣ ጡረታ የላቸውም። ይገባቸዋል። አንዳንዶቹ ደግሞ ለተለያዩ ማህበራዊ ችግር ተጋልጠዋል፣ በአካል ጉዳት በተለያየ መንገድ ከዛ በመለስ እነሱ ውስጥ መስራት የሚችሉ ዜጎችን ደግሞ ለይተን የማሸጋገር ወደ ስራ የማስገባት ስራ ሰርተናል። በቅርብ ጊዜ ሚዲያ ላይ አይታችሁ ከሆነ በተወሰኑ የምገባ ማዕከል ላይ ለአንድ አመት ተኩል ሲመገቡ የነበሩ ለ316 የሚሆኑ ሴቶችን እና ወጣት ልጆች እዛ ውስጥ ያገኘናቸውን አሰልጥነን ትንሽ መስሪያ ቦታና መስራት የሚችሉትን የስራ ዘርፍ ለይተን ወደ ስራ አስገብተናቸዋል። በህብረት ስራ ማህበር የሚቀርበው ምርትም በተመሳሳይ ትልቅ ድጎማ፣ ትልቅ የመንግስት ድጎማ ያለበት ነው። በህብረት ስራ ማህበራታችን ላይ በዝርዝር ቀርቧል አለ ደግመውም፣ ጠንከር ያለ ሪፎርም ወስደናል። የማይነካ አካባቢ ነበረ። ህብረት ስራ ሲነካ ጩኸቱ በጣም ከፍተኛ ነው። ወደ ታች በተለይ ወደ ሸማቾች አካባቢ ማለት ነው። የህዝብ ሳይሆን እዛ ተመርጠው የሚመሩ ሰዎች ንብረት እስከሚመስል ድረስ የመብት ጥያቄ ጭምር አድርገው ነው። በጣም የቆየ ያልተጠየቀ፣ የማይነካ ከመሆኑ የተነሳ እሱ መነካካት፣ በነካካን ሰሞን ጩወቱን ሰምታችኋል። ያንን ግን ተሻግረነዋል። አሁን አሁን እንዳላችሁት ኦዲት ማድረግ ማጥራት፣ ሁሉም ወደ ተመሳሳይ ደረጃ መጥተዋል ወይ በለጠፉት ዋጋ ይሸጣሉ ወይ ለምንድን ነው ከለጠፉት ውጪ የሚሸጡት የሚለውን ክፍት አድርገን ልባችንና አምሯችንን የቱ ጋ ነው የሚለውን ዝርዝር መረጃ ወስደን እየፈተሽን ማስተካከል ይገባል። ከዛ ውጪ በድጎማ ነው ምርት የሚቀርበው የአብዛኛው ሀብትም እንደሆነ ታሳቢ ተደርጎ መመራት ይኖር ይኖርበታል። በትራንስፖርት በአመት ከሶስት ቢሊዮን በላይ እየደጎምን ነው። በተለይ ቀላል ባቡር ወደ አዲስ አበባ ከመጣ በኋላ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 አሉ ለሁሉም መድኃኒት ለሚፈልጉ አካላት የሚያጋጥመው እጥረት ካልሆነ በስተቀረ በጀት መድበን ቅድሚያ ተሰጥቷቸው እየተገለገሉ እንዳሉ፣ ፋርማሲዎችም ይሄ ግዴታ ተጥሎባቸዋል። የከተማ ፋርማሲዎች ማለት ነው። የተለየ ሁኔታ የታየበት ቦታ ካለ ደግሞ መረጃውን ወስደን አጥርተን ምላሽ የምንሰጥ ነው የሚሆነው በጤና መድን በኩል ወደ አንድ ቢሊዮን አካባቢ ነው የምንደጉመው። የመኖሪያ ቤት አሁን በዚህ በዚህ ዘጠኝ ወር ብቻ አምስት ሺ ስድስት መቶ መኖሪያ ቤቶችን ገንብተን እነህ ቤት ለወዳደቀባቸው ላረጀባቸው ቤት ጠይቀው ለረዥም ጊዜ ከተማው ላይ ሲጠብቁ ለነበሩ ሰዎች መስጠት ችለናል። ይሄ ማለት በኮሪደር ልማት ለተነሱት አይደለም። በኮሪደር ልማት ለተነሱት ዘጠኝ ሺ ሰባት መቶ ቤቶችን ያቀረብ ነው። ምንም ቤት ላልነበራቸው በጥገኝነት በደባልነት ቆጥ የመሳሰሉትን ሰርተው የቀበሌ ፓርሰል ውስጥ አንዳንድ ነገሮችን ለጣጥፈው ይኖሩ የነበሩ ወደ ሁለት ሺህ የሚሆኑ የከተማችን ነዋሪዎችም እራሳቸውን ችለው እንዲኖሩ በመጠለያ መልክ ሰርተን እነሱንም ጭምር መኖሪያ ስፍራ እንዲያገኙ ማድረግ ችለናል። ማብሰያ ያለው ንጹህ መጸዳጃ ያለው አንድ ሰው እንደ ሰው በክብር የሚኖርበት ቤትና መጠለያ ማለት ነው። የተነሳው ጥያቄ ተደጋጋሚ ስለሆነ ከውሃ አቅርቦት ጋር ነው። ልክ ነው። የውሃ አቅርቦት ከተማችን ላይ የመጠጥ ውሃ አቅርቦት እጥረት አለ። በሽፍት ነው የምናቀርበው። ከተማዋ በጣም እያደገች ነው። የውሃ አቅርቦትም የዛኑ ያክል ነው እያደገ ያለው። በዚህ በለውጥ ዘመን ብቻ ከ60 እጅ በላይ የውሃ አቅርቦቱን ጨምረናል። ድሮ ከነበረው የውሃ አቅርቦት ከ60 እጅ በላይ የውሃ አቅርቦትን ከፍ አድርገናል። የተሰራው ስራ ቀላል አይደለም። ኢንቢሊየን ነው ሀብት የምናፈሰው። ፍላጎቱ ግን የዛን ያክል ነው እየጨመረ ያለው። አንደኛ የሰው ቁጥር መጨመር ነው። አዲስ አበባ 3.4 ሚሊዮን ህዝብ በነበረችበት ጊዜ እና ዛሬ በእኛ ግምት አገልግሎት የምንሰጠው ህዝብ ወደ 10 ሚሊዮን ተጠጋ ብለን ከአገልግሎታችን ጋራ የምናየው ወይም የምናስቀምጠው ግምት አለ። ሁለተኛ የኑሮ መዘመን ነው፣ የአኗኗር መዘመን። ውሃ አገልግሎት የሚሰጥበት አሁን እንደ ድሮ ለውስን አገልግሎቶች ብቻ አይደለም። ሶስተኛ የአጠቃቀም ችግር ነው። ያለውን የመጠጥ ንጹህ ውሃ ንጹህ የመጠጥ ውሃ ለመኪና ማጠቢያም፣ ለአረንጓዴ ልማትም በተለይ በየግለሰቡ ቤት ቁጥጥር የምናደርግበት ስርዓት እንደሚያስፈልገን አይተናል። ለግንባታም የመጠጥ ውሃ መጠቀም ከተማው ላይ አለ። ሌሎች ኢንዱስትሪዎች፣ ሆቴሎች ውሃ ማቅረብ አለብን ተገቢ ነው። ነገር ግን ደግሞ ራሳቸውም መቆፈር የሚችሉ አካላት ጭምር ከከተማው ህዝብ የመጠጥ ውሃ መጋራት የለባቸውም። ይሄንን እያስተካከልን እንሄዳለን። እንደዛም ሆኖ ግን እየሰራን ያለነው ስራ አለ። ሙሉ ለሙሉ በመሰረታዊነት ይፈታል ባንልም፣ ሽፍቱን ያሻሽለዋል። ምክንያቱም የህዝብ ቁጥሩም እየጨመረ ነው ውሃ የሚፈልጉ ፕሮጀክቶችን በጣም እየጨመሩ ነው። ከተማ ላይ ከፍተኛ እንቅስቃሴ ማህበራዊና ኢኮኖሚያዊ እንቅስቃሴ የሚደረግባት ከተማ ናት። በአንድ ጊዜ በፍጥነት ሁሉን ነገር እንፈታለን ባንልም ተጨማሪ እያጠናን ከፊታችን ያለን መልካም ዜናዎች ደግሞ አሉ። የጭቋላ የከርሰ ምድር ውሃ በቀን ወደ መቶ ሺህ ሜትር ኩብ ያመርታል አሁን ወደ 85 ሺህ ሜትር ኩብ አግኝተናል ሌሎቹን ጨምረን ለሚቀጥለው በጀት አመት ወደ ስራ የምናስገባው ነው አሁን ያገኘነውን 85000 ያክሉን ሜትር ኩብ ደግሞ በቅርብ ጊዜ ወደ ህዝቡ እያደረሰን የምንሄድ ነው የሚሆነው ሁለተኛው የገርቢ ግድብ ነው የገርቢ ግድብ ብዙ ችግር እንደነበረበት ለዚህ ምክር ቤት ደጋግመን አንስተናል እነኛን ችግሮች አሁን ፈተናል ችግሮቹን ፈተን በራሳችን አቅም ገርቢ መገንባት ይችላል እና አቃቂ ቃልቲ ቃልቲ ሁሉ ዲምቱ መንገዶችን በጣም ችግር ውስጥ በገባ ሰዓት ብድራተን በብድር ተፈርሞ ትልቅ አገራዊ ፕሮጀክት ነው ተብሎ ባልተሰራ ሰዓት በከተማችን ሀብት በጀት መድበን መስራት ችለናል። ስለዚህ ለገርቢ ይሄ እልህ ያስፈልገናል ያልነው ነው። ለሚቀጥለው በጀት አሁን ማስጀመሪያ ያክል መድበናል። ለሚቀጥለው በጀት ደግሞ በደንብ የተሟላ በጀት ይዘን የገርቢ ፕሮጀክትን መስራት ነው። ብድሩ ከተገኘ እሰየው። እንግዲህ ከሰባት ዓመት በላይ ወደ ስምንት ዓመት ነው ገርቢ የተጠበቀው፣ እየመጣ አይደለም። እኛ ጋር የደረሰ ነገር የለም። ነገር ግን በከተማችን ሀብት በጀት የህዝቡ ቅድሚያ የሚሰጠው ጥያቄ ስለሆነ እንሰራለን ብለን ይዘናል። እሱም ወደ ሰ አምስት ሺህ ሜትር ኩብ በቀን የማምረት አቅም አለው። አጠቃላይ የሁሉን አቀፍ የከርሰ ምድር ውሃ ጥናት እየተካሄደ ነው ያለው። የድሬኔጅ የስዌሬጅ ኔትወርክ ጥናት፣ ኦልሞስት የስዌሬጁ እያለቀ ነው ያለው። የድሬኔጅም ቅድም የመንገዶች ባለስልጣን እንዳነሳው እየተጠናቀቀ ነው ያለው። ከተማችንን ማዘመን አገልግሎቷን የተሟላ ማድረግ በርካታ ትልልቅ ውጤቶችን ይዘው የሚመጡ ስራዎች እየተሰሩ ነው ያሉት።